ይህች ሊባኖሳዊት ሴት አላህን በሚሊዮኖች ፊት ተፈታተነች። በመጨረሻ ግን የደረሰባትን ብንነግራችሁ ላታምኑ ትችላላችሁ። ሱብሃናላህ። የአላህን ተአምራቶች መስማት የምትወዱ ከሆናችሁ ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ከሁሉም በላይ ደግሞ ሌሎችን መልካም ሥራ እንዲሰሩ ማበረታታት ራሳችሁ መልካም ነገርን የምትሰሩትን ያህል አስፈላጊ ነው። ይህ ልንነግራቸው የተዘጋጀነው ታሪክ በሺዎች ፊት አላህን የተፈታተነች የተረገመች ሴት ታሪክ ነው። ይህ ታሪክ ሙሉ በሙሉ እውነተኛ ታሪክ ሲሆን የተከሰተውም ሊባኖስ ውስጥ ነው። ለአካባቢው የአየር መንገድ ድርጅት ውስጥ የምትሰራ አንዲት ሊባኖሳዊት ሴት ከአንዱ የሥራ ባልደረባዋ ጋር የቀረበ ግንኙነት ማድረግ ትጀምርና ውሎ አድሮም ይህ የሥራ ባልደረባዋ የትዳር ጥያቄ ያቀርብላታል። እርሷም ጥያቄዋን ተቀበለች። ብዙም ሳይቆዩም ሁለቱም ተጋቡ በጣም የሚያስደንቀው እውነት ግን ይህች ሴት ቀደም ብላ አንድ ሙስሊም ሰው አግብታ የነበረ መሆን ነው የመጀመሪያ ባሏ ሃይማኖቱን የሚገዛ ሙስሊም ሰው ነበረ ሶላቱን ዝንፍ ሳያደርግ የሚሰግድ እስላማዊ መርሆችን የሚከተል ለሃይማኖታዊ መመሪያዎች ያደረ ሰው ነበረ ነገር ግን ሚስቱ ለኢስላም ፍላጎት እንደሌላት ወዲያውኑ ተገነዘበ አትሰግድም ሃይማኖታዊ አስተምህሮቶችንም አትከተልም ከእምነቱ ፍጹም ተቃራኒ የሆነ ባህሪን የምታንጸባርቅ ሴት ነበረች። ይህም ሆኖ እንኳን ባሏ አንድ ቀን በራሷ መንገድ የኢስላምን ውበት ተረድታ መስገድ ትጀምራለች በማለት ይጠብቃት ነበረ። ኢስላም የማስገደደ ሃይማኖት ሳይሆን ሰዎችን በጥበብና በምክንያት የሚመራ ሃይማኖት ነው ብሎ የሚያምን ሰው ነበረ። ሚስቱ ሃይማኖታዊ ግዴታዎችን እንድትተገብር ከማስገደድ ይልቅ በየቀኑ የኢስላምን ውበት ማየት እንድትችል በትዕግሥት ሊረዳት ይሞክር ነበረ። ፊት ለፊቷ ይሰግዳል፣ የኢስላምን አስተምህሮት ይነግራታል፣ ስግደትን የመተውን ውጤትን ይነግራታል። የነቢዩነ ሶለላሁ ዐለይሂ ወሰለምንና የሰሃባዎቹን አነቃቂ ታሪኮችንም ይተረክላታል። ወደ እምነቱ ትሳባለች በሚል ተስፋ ብዙ ነገር ለማድረግ ይጥር ነበረ። ነገር ግን ይህንን ሁሉ ጥረት ቢያደርግም ቅሉ የሚስቱ አመለካከት ግን ቅንጣት ታክል እንኳ አልተለወጠም ነበረ። በእርግጥ ሴትየዋ በምንም ሃይማኖት አታምንም። ራሷንም ሃይማኖት የሌላት አድርጋ ነው የምታስበው። የየትኛውም ሃይማኖት መመሪያን አትከተልም። ባሏ ፍጹም የሆነ ብስጭት ውስጥ ገባ። በትዕግሥት ልቧን ቀይሯለሁ ብሎ ተስፋ አድርጎ ነበረ። ነገር ግን ለረጅም ጊዜ ያህል ከሞከረ በኋላ እንኳ ምንም አይነት ውጤት ሳያይ ቀረ። አንድ ቀን በዚህ ሁሉ መሃል ሚስትየዋ ከባድ በሆነ የሆድ ህመም መሰቃየት ጨመረች ተጀመረች። በስቃይ ውስጥ ሆና ወደ ዶክተሮች ዘንድ እየተጣደፈች ሄደች። ከምርመራው በኋላ ዶክተሩ አስደንጋጭ ዜና በሰራት። የሰባት ወር እርጎዝ ነበረች። ሴት ልጅ ጸንሳ ነበረ። ብዙውን ጊዜ ቤተሰቦች ልጅ እንደሚወልዱ ሲጠብቁ በደስታ ስሜት ይጥለቀለቃሉ። የእርሷ ባል ግን ከመደሰት ፋንታ በእጅጉ ጥልቅ የሆነ ሐዘን ውስጥ ገባ። ቀደም ብሎም ሚስቱ ለእርሱም ይሁን ለሃይማኖቷም ይሁን ላልተወለደችዋ ልጃቸው ምንም አይነት ኃላፊነት እንደማይሰማት ያውቃል። ይህንን ግንኙነት ማቋረጥ ለረዥም ጊዜ ያህል ይፈልግ ነበረ። ምንም ነገሮች ሳይወሳሰቡ ግንኙነቱን አቋርጦ መሄድ ይፈልግ ነበረ። ነገር ግን አሁን የምትመጣዋ ልጅ ስላለች ሁኔታው የበለጠ ተወሳስበበት። በማግስቱ ወደ ቤት ሲመለሱ ሚስት ባሏ በጣም መጨነቁንና በሐሳብ ውስጥ ገብቶ ጥፍት ማለቱን ልብ አለች። ከዛም ለምንድን ነው ያዘንከው ስትል ጠየቀችው። ባልየውም በተረጋጋ ድምፅ ይህንን ግንኙነታችንን ከዚህ በኋላ መቀጠል አልፈልግም፣ እንድንፋታ እፈልጋለሁ ሲል መለሰላት። ያለምንም አመንታት ከዛም ሚስቱን ፈታት። ለፍቻቸው ዋናው ምክንያት የሚስትየዋ በፈጣሪ መኖር አለማመን ነበረ። ኢስላምን ብቻም ሳይሆን የምትንቀው ሌሎች ሁሉንም የመጽሐፍ ሃይማኖቶችን ሁሉ የምትክድ ነበረች። እንዳለመታደል ሆኖ ባልየው ይህንን እውነት ያወቀው ከተጋቡ በኋላ ነበረ። ለዛም ነው ግንኙነቱን መቀጠል ያልፈለገው፣ በመጨረሻም ፈታት። ነገር ግን በዛ ጊዜ ሚስቱ ገና እርጉዝ እንደነበረች ነው። ከፍቹ በኋላም እርሷም ከወለደቻት ልጇ ጋር ወደ አሜሪካ ሄደች። ዓላሟም ባሏ ልጇን ፈጽሞ እንዳያያት ለማድረግ ስትል ነበረ። አሜሪካ ከደረሰችም በኋላ በአየር መንገድ ውስጥ ተቀጥራ መስራት ጀመረች። እንደዚህ ቀደሙም ለሃይማኖት ምንም ፍላጎት ሳታሳይ ሕይወቷን መምራት ቀጠለች። መሠረት የለሽ ጽንሰ ሐሳብ እንጂ ሌላ ምንም አይደለም በሚል እምነቷ ገፋችበት። ነገር ግን አንድ ቀን በስራ ቦታዋ ላይ አንድ አረብ ሙስሊም የስራ ባልደረባ ጋር ተዋወቀች። ይህ ባልደረባዋ ሲበዛ አማኝ ሰው ነበር። አዘውትሮ ይሰግዳል። ጊዜው የረመዳን ወቅት ስለነበረም ከእጁ ላይ ቁርአን አይጠፋም ነበር። ሁሌ ይቀራ ነበር። በስራ እረፍት፣ በየመሃሉ በሚያገኘው ጊዜ ውስጥም እንኳ መቅራቱን አያቋርጥም ነበር። አንድ ቀን በጥልቀት ትኩረት ውስጥ ሆኖ ቁርአን ሲቀራ ሴትየዋ ልብ አለችው። በንዴት ባሌን ትቼ ይህን ያህል ርቄ ዚህ ድረስ ብመጣም አሁንም ግን ከሙስሊሞች መሸሻልች አልቼ አልኩም፣ የትም ስፍራ ብሄድ ሁሉም ስፍራ ነው የማያቸው በማለት በንዴት ተንጨረጨረች። እድሌ ብስነቴ ይሆናል አለች አንድ ቀን ሙስሊሙ የሥራ ባልደረባዋን ለስግደት ቆሞ ዱዓ ሲያደርግ አየችው። ከዛም ምን እያደረግ ነው ስትል ጠየቀችው። በተረጋጋ ድምፅ ባልደረባዋ የታመመውን ልጄን እንዲያድንልኝ ለአላህ እየጸለይኩ ነው ሲል መለሰላት። ይህንን ስትሰማ በፌዝ ሳቅ ከት ብላ ሳቀችና እንዲህ አለችው። እብድ ነህ። አላህን እኔ አይቼው አላውቅም፣ አንተም አይታኸው አያታውቅም። እንዴት ሆኖ ነው የማይታይ አካል ልጄን ሊያድንልህ የሚችለው ስትል ጠየቀችው። የሥራ ባልደረባዋ በተረጋጋ ድምፅና በትዕግሥት እንዲህ ሲል መለሰላት፤ አላህ ሁሉንም ነገር ያውቃል፣ ያየናልም፣ ይፈትንናልም። ምንም ቢያደርግ የሚያደርገው ለእኛው ጥቅም ሲል ነው አላት። በዚህ ጊዜ ሴትየዋ በበለጠ የአሽሙር ቃል እሺ፣ አሁን ያንተን አላህ እኔ ፈትነዋለሁ። አንተ ልጅህን እንዲያድንልህ ትፈልጋለህ፣ እኔ ግን ልጄ እንድትሞት ትፈልጋለሁ። አሁን የልጄን ሕይወት እንዲወስድ ለአላህ ጸልያለሁ የእውነት ምን እንደሚፈጠር እስቲ እናያለን፣ አለች። ይህንን ሲሰማ ሙስሊሙ የሥራ ባልደረቧ በድንጋጤ ክው አለ። የአላህ ቅጣት ከባድ ነው። የምትሄውን ነገር ግን ተገንዝበሻል? በራስሽ ልጅ ላይ ምን አይነት ርግማን እያመጣሽ ነው? የዚህ አይነት ነገር ከዚህ በፊት ሰምቼ አላወቅም አላት። ነገር ግን ሴትየዋ በግትርነቷ አጸናች፣ ቀጠለችና አላህን እየፈተንኩት ነው። የእውነት ካለ እንግዳውስ የልጄን ህይወት አሁኑኑ ይውሰደው አለች። ከዛም ክፍሉን ለቃ ወደ ቤቷ መሄድ ጀመረች። ነገር ግን የቤቷን በር እንደከፈተች ያየችው ነገር ከእግሯ ስር ያለው መሬት የከዳት እስኪመስላት ድረስ ክው አድርጎ ያስደነገጣት ነበር። በሩን ስትከፍት ጊዜው ለአፍታ ያህል የቆመ ይመስል ነበር። ያየችው ነገር የሚያስፈራ ብቻ ሳይሆን ልብን በድንጋጤ የሚያረድም ነበር። ትንሿ ልጇ ወለሉ ላይ ሕይወት አልባ ሆና ተኝታ ነበረ። ሕይወት የሌለው ሕፃን ገላዋ በተበታተኑት አሸንጓሊቶች መሃል ተጋድመው ነበረ። ካፍታ በፊት ትጫወትባቸው እንደነበረ ያስታውቃል። ነገር ግን ድንገት ሁሉም ነገር ቀጥ ብሎ ቆመ። የሴትየዋ የሰራ አካላት ተንዘፈዘፈ። ደረቷን የውጋት የስቃይ ህመም ተሰማው። እግር እጇ ደነዘዘ። ማመን አልቻለችም። ካፍታ በፊት ስታፌዝበት የነበረችው ፈጣሪዋ ላቀረበችው ቻሌንጅ መልስ ሰጥቷት ኖረዋል። አይሆንም፣ ይህ ሊሆን አይችልም ስትል መጮህና እንስቅስቅ ብላ ማልቀስ ጀመረች። ወደ ልጇ ጋር እየሮጠች ሄዳ አቅፋ ነሳቻት፣ ደጋግማም ጠራቻት፣ ነገር ግን መልስ አልነበረም። በዙሪያዋ ያለው ዓለም ድቅድቅ ጨለማ ውስጥ የወደቀ መሰላት። በዛ ቅስበት ልቧ አንድ ነገር ተገነዘበ ይህ በአጋጣሚ የተፈጠረ አደጋ አለመሆኑ የራሷ ጸሎት ውጤት መሆኑን አላህን መፈታተኗ ያመጣባት ጣጣ መሆኑን ተገነዘበች። አሁን ልጇ የለችም። መሬት ላይ ወድቃ ተንሰቅስቃ ለቀሰች። የእውነት የዚህ አይነት ነገር በማለቴ በራሴ ልጅ ይህን እጣ ፈንታ መጣው። እምባ ያለምንም ቁጥጥር ከአይኖቿ ላይ እየዘነበ ፊቷን ሞላው። በሐዘን ድርቃ ቀረች። ድምጿ እስከ ወዲያኛው የጠፋ ይመስል ድንገት አንድ ሐሳብ ፊቷ ድቅን አለባት። አሁንም ጊዜ እንዳላት አሁንም ወደ አላህ መመለስ እንደምትችል በሚንቀጠቀጥ እና በሚስረቀረቅ ድምጽ ተናገረች። ኢስላም ብቸኛው እውነተኛ ሃይማኖት መሆኑን እመሰክራለሁ። ከአላህ በስተቀር ሌላ አምላክ አለመኖሩን መኖሩን እመሰክራለሁ። ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን እመሰክራለሁ አለች። የዛን ዕለት ምሽት በአላህ ላይ ለማፌዝ ቦታ እንደሌለ ገባት። ሐዘኗ ልኬት አልነበረውም። ነገር ግን ነፍሷ አዲስ ባገኘችው ብርሃን የፈነጠቀች ትመስላለች። ላፍታ ያህል እንኳ ሰላም ማግኘት አልቻለችም ነበር። በመጨረሻ ከዚህ በኋላ አሜሪካ መቆየት እንደማትችል ወሰነች። ሥራዋን ትታ ወደ ሊባኖስ ተመለሰች። ምንም ጊዜ ሳታባክንም ወደ ቀድሞ ባሏ ጋር እየተጣደፈች ሄደች። የድሮ ባሏ ፊት ተቀምጣ ልትቆጣጠረው ባልቻለችው እምባ እየተጥለቀለቀች እንስቅስቅ ብላ ለቀሰች። እየተንቀጠቀጠችም በጣም መጥፎ ስህተት ሰርቻለሁ። የኢስላምን እውነት አሁን ተገንዝቤያለሁ። ጥዬ የሄድኩት እምነትህን ላለመቀበል ስል ነበረ። ነገር ግን በመጨረሻ አላህ በፍጹም ልረሳው የማልችለውን ትምህርት አስተማረኝ። የቀድሞ ባሏ በጣም ተደነቀ። በጥልቀት እያያት ለአፍታ ያህል በጥልቅ ጥሞና ውስጥ ገባ። ከዛም እንዲህ አላት፣ ይህ የአላህ ውሳኔ ነው። እኔን ብቻ አይደለም ጥለሽ የሄድሽው፣ ልጄንም ጭምር ነው ይዘሽብኝ የሄድሽው ነገር ግን አላህ የትኛውም የሰው ልጅ ሊያስተምርሽ ያልቻለውን ትምህርት አስተማረሽ አለት እያለቀሰች ሴቲቷ የሠራሁት ኃጢአት ጥልቅ መሆኑን አውቃለሁ፣ ነገር ግን አሁንም ከአላህ ይቅርታን እየጠየቅኩ ነው። አንተም ይቅርታ እንድታደርግልኝ እፈልጋለሁ። ወደ ኢስላም ተመልሻለሁ፣ አንተም በድጋሚ እንድትቀበለኝ እፈልጋለሁ አለችው። ዐይኖቿን እንባ ሞላው። የቀድሞ ባሏ ዓይኖችም እንባ ቆሮ፣ በተረጋጋ ድምፅ የማለቅ ሰው ላንቻ አይደለም። ይልቁንም ወደ ኢስላም በመመለስሽ ደስተኛ ነኝ። በልጄ የምሞት ሐዘን የማላለቅ ሰው የአላህ ውሳኔ መሆኑን ስለማወቅ ነው። በድጋሚ ላገባሽ ፈቃደኛ ነኝ ያላት። ከዛም በትዳር ዳግም ተጣመሩ። ሴትየዋ በዚህ ጊዜ ፍጹም አዲስ የሆነ ሕይወት ውስጥ ገባች። ይህ ሕይወት በራሱ ወደ አላህ መንገድ ለመመለስ በቂ መሆኑን ተገነዘበች። የቀድሞዋ ካሃዲ አሁን የለችም። አሁን ላለፉት ኃጢአቶቿ ንስሐ ለመግባት የተሳለች ታማኝ ሙስሊም ሆናለች። ከዚህ ታሪክ የአላህን ሕልውና መፈታተንንና በእርሱም ላይ ማፌዝ ወደ ጥሩ ውጤት እንደማይመራ እንመራለን። እውነትን ከልባቸው በቅንነት የሚፈልጉ ሰዎች ውሎ አድሮ ወደ ኢስላም የሚመልሳቸውን መንገድ ያገኛሉ። ኢስላም ብቸኛው እውነተኛ ሃይማኖት ነው። የእውነት ይህንን የሚገነዘቡ ሰዎች የአላህ ውሳኔ ፈጽመው ስህተት የሌለበት መሆኑን ይገነዘባሉ።